በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውልድ፣ በመንፈስ ቅዱስ መንፈሳን እየተባላችሁ አንድ የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች እንደምንሰነበታችሁ፣ እንደምን እዚህ ሰዓት ደረሳችሁ? እዚህ ሰዓት ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ። እንግዲህ ውድ አድማጮቻችን በባለፈው እየጀመርነው አንድ ፕሮግራም አለ፣ እሱን ዛሬ እንፈጽምላቸዋለን ማለት ነው። እንግዲህ በቅድሚያ ሰላምታችንን እናቀርባለን። ሶስተን ሳሙታን በበያለ ስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም መምዜስ ኮነ ፍስሐ ወሰላም። ውድ አድማጮቻችን ሳምንቱ እንዴት አለፈ? እንግዲህ አሳብ አሴታችሁን እንደተለመደው ለምን አንዋደድም የዩቲዩብ ቻናል ና ቴሌግራም ቻናል ላይ እንዲሁም ቲክቶክ ላይ ታገኙናላችሁ። አሳባችሁ እንዲሰጡ በእግዚአብሔር ስም እንጠይቃችኋለን ማለት ነው። እንግዲህ ከባለፈው የቀጠለ ከትንሳኤ በኋላ ያሉትን ሳምንታት ስም ስያሜያቸውና ትርጓሜያቸውን እያየን ነበረ። እንግዲህ ለዛሬ ክፍል ሁለትና የመጨረሻውን ይዘንላችሁ መጥተናል። ወደ ፕሮግራሙ እናልፋለን ማለት ነው። እንግዲህ ፕሮግራሙ ዛሬ የምንጀምረው አዳም አሙስ ብለን እንጀምራለን ማለት ነው። የአዳም አሙስ ለምን ተባለ ብለን እንቀጥላለን ማለት ነው። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ልጅ ሁሉ ምንጭ ስለሆነ የሰው ዘር ሁሉ እርሱ ተገኝቷልና በዚህ ላይ ለአዳም የተሰጠው ተስፋ ቃል ለመፈጸም ለመፈጸም አዳም ከነ ልጆቹ በክርስቶስ ሞትና ትንሳኤ ነጻ ስለ መውጣቱ ይታሰብበታል ማለት ነው። እንግዲህ ይህንን ታሪክ ለማግኘት ኦሪት ዘፍጥረት ምዕራፍ ሶስት ከቁጥር አስራ አምስት ላይ ይገኛል ወይም ደግሞ ተጽፎ እናገኘዋለን ማለት ነው። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ አድና አለው ብሎ ቃል ኪዳን ገብቶለት እንደነበረ በቀለሜንጦስ ተጽፏል። ማለት ቅዱስ ቀለሜንጦስ ይህንን ጉዳይ በደንብ ምን ብሎታል ማለት ነው አብራርቶ ጽፎልናል ማለት ነው። እንግዲህ አዳምና ሔዋን በገነት ሰባት ዓመት ከቆዩ በኋላ ትእዛዙም በመተላለፋቸው ከደንገነት አስወጧቸው ወይ ደግሞ እንደወጡ ይናገራል ማለት ነው። መጽሐፈ ኩፋሌ ምዕራፍ አራት ከቁጥር አስራ ስድስት ኦሪት ዘፍጥረት ምዕራፍ 3 ከቁጥር 23 ላይ ምን ይላል ማለት ነው። ተተርኮ ተገኝቶ ይገኛል። ከዛ በኋላ ምን አለ? ብዙ ተባዙ፣ ምድሪቷንም ሙሉ ብሎ፣ ያ ሙሉ ብሎ አምላካችን ተናግሯል ማለት ነው። በምድር ላይ ላሉ ወርደው ልጆች ወልደው እንዲኖሩ አምላካችን ፈቅዷል ማለት የተወለዱ ልጆችም በቁጥር 8 እንደሆኑ አንደኛ መቃብያን ምዕራፍ 20 ስምንት ከቁጥር ስድስት ይናገራም የተወለዱ ልጆች ደጎች ደጎችና ክፎች እንደነበሩ ባቤልና ባቀል በቃይል ይታወቃል። ምራፍ ኦሪት ዘፍጥረት ምዕራፍ አራት ከቁጥር ስምንት አዳም በዚህ ዓለም ዘጠኝ መቶ ሰላሳ ዓመት ኖረ ኖሮ ቅድመ ልደተ ክርስቶስ በአራት መቶ አምስት በአራት መቶ በአራት ሺ አምስት መቶ ሰባ አመተ ምረት በሚያዝያ ስድስት ቀን አባል እንግዲህ ይባላል ቤተክርስቲያናችን ስለ አዳማሙስ ይህን ያህል እንደዚህ አድርጋ ብዙ ምን ብላ ታወራልናለች፣ ትገልጽልናለች። ይህ በጥቂቱ ነው ማለት ነው። እንግዲህ እኛም በደንብ እንድናብራራላችሁ በደንብ ሀሳብ እንድሰጥላችሁ እናንተም ሀሳብ ኮሜንት ብጽፉልን እኛ ያን ሀሳብና ኮሜንት ይዘን እንቀጥልላችኋ ወይ ደግሞ እናብራራላችኋለን ማለት ነው። እንግዲህ በቤተ ክርስቲያናችን ደግሞ አርብ ቤተ ክርስቲያን ተብላ ወይ ትነገራለች ቅዱሳን አባቶቻችን ያስተምሯል ማለት አርብ የእግዚአብሔር ቅድስት ማደሪያ የሆነችው ቤተ ክርስቲያን የተሰየመችላት ይህ ሁሉ ሚስጢራት ቤተ ክርስቲያን የተፈጸመባት የለበመሆኗ በዕለተ አርብ የስራ መክተቻ ምዕራብና ምዕራብና መግቢያ ማለትም ስያሜ ትጠራለች። በጌታችንና እለቱ በጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያደረገውን ተአምር በመስቀሉ ድነት እንዳሳየ በቀራኑ የንጹሐ መሰረት እንደተ እንደ ተተከለና ስጋው መለኮቱን እንደ ቆረሰላት እጆቹን ከማጸን ዮርዳንስ አብራ ከመንፈስ ቅዱስ በተወለደበት በማይገቡ እንዳፈሰሰላት ተጽፎልናል ወይ ደግሞ ተገልጾልናል ማለት ነው። እንግዲህ እንደዚህ ቅዱሳን ቅዱሳን ዕለታት በቤተ ክርስቲያን ስያሜዎቻቸው እንደዚህ ምን ይላል ማለት ነው። ተሰይሞልን ወይ ደግሞ ቅዱሳን አባቶቻችን ያስተምሩናል። ማለት ይህን ታሪክ ለማግኘት ራ ዮሐንስ ምዕራፍ አንድ ከቁጥር ስድስት እስከ ስምንት ያለው ላይ ምን ይላል ማለት ነው ተጽፎ እናገኘዋለን ማለት ነው። ከዚያ ቀጥለን ደግሞ የምናገኛት ቅዳሜ ቅዳሜ ሰንበትን በቅዱሳን አንስት ተሰይማ ትገኛለች ማለት ነው። እንግዲህ ቅዳሜ ከቅዱሳን አንስት ተብለው ይጠራሉ። ይህም ስያሜ በስቅለቱ ዕለት በለቅሶ ና በዋይታ ይሸኙት የሸኙትን ሴቶችን ለማስታወስ ነው ማለት ነው። ቅዱስ ሉቃስ የቅዱስ ሉቃስ ወንጌል ምዕራፍ 23 ከቁጥር 16 በለታ በለተ ትንሳኤ ሽቶና አበባ ይዘው ወደ መቃብር የገሰገሱት ከሁሉም ቀድሞ ጌታችን በለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብና ዮሐና እናት ማርያም ማርያም ወይም ደግሞ የዘብዲዎስ ልጆችና ሰሎሜም መታሰቢያን ለማድረግ ነው። ከሳምንቱ መጀመሪያ ቃል ላይ ያዘጋጁትን ሽቶ ይዞ እጅግ ማለው ወደ መቃብሩ ሄዱ። ሌሎች ሴቶችም አብሯቸው ነበሩ ብሎ ቅዱስ ሉቃስ በወንጌሉ ላይ ምዕራፍ አረ ከቁጥር አንድ ጀምሮ ገልጾልናል ማለት ነው። ስማቸው አልተጠቀሰም ብዙ ሴቶች አብሯቸው እንደነበሩ በማለዳ ተነስተው የጌታ መቃብር ሽቶ ሊቀቡ እንደሄዱ ቅዱስ መጽሐፍ ይናገራል። በዚህ ቅዱሳን በቅዱስ በቅዱሳን አንስት ወይም ደግሞ በቅዱሳን ሴቶች ስም ተሰይሞ ይገኛል ማለት ነው እንግዲህ የመጨረሻዋ ደግሞ ደግሞ ወደ ተሰንበት ወይም ደግሞ ዳግም ትንሳኤ የምንላት እሁድን ምን እንላለን ማለት ነው። እንገልጽላችኋል ማለት ነው። ያ ያ ከሳምንቱ የመጀመሪያ ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰበስበው የነበሩበት ቤት ደጅ ተቆልፎ ሳለ ጌታችን መድኃኒታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህን ታሪክ የምናገኘው በማቴዎስ ወንጌል ምዕራፍ ሃያ ከቁጥር አስራ ዘጠኝ ላይ በደንብ አድርጎ ገልጾልን፣ በደንብ አድርጎ አብራርቶ ይነግረናል ማለት ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በለተውን በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተብሎ በቤተ ክርስቲያን ይነገራል። እነሱ ባልጠበቁበት ሳ ባልጠበቁበት ጊዜ በመካከላቸው እንደተገኘ ተገኝቶም እነሱን እንደባረካቸው ቅዱስ ቤተ ክርስቲያን በዚህ ዕለት ስለ ጌታችን ዳግም መገለጥ ለሐዋርያት ታስተምራለች፣ ትመክራለች፣ ትገስጻለች ማለት ነው። እኛም እንግዲህ ከነዚህ የበለጠ ከዚህ የበለጠ ቅዱሳን መጻሕፍትን አንብበን ከባሉ በረከትን እንድናገኝ ከቅዱሳን አንስት። ከቶማስ ከተለያዩ ከተጠቀሱት አባቶቻችን በረከት ረድኤትን እንድናገኝ እግዚአብሔር መልካም ፈቃድ ይሆናል። እኛም ከዚህ የበለጠ ቅዱሳን መጻሕፍትን አንብበን እውቀት እንድናገኝ ማንበብ ሙሉ ሰው ያደርጋል ይላል ማለት ነው። ስለዚህ እኛ ማንበበን ተረድተን ለሌሎች ላልተረዱት ደግሞ ላልተረዱት እህት ወንድሞቻችን እንድናስረዳ የእግዚአብሔር መልካም ፈቃዱ ልን ማለት ነው። እንደዚህ እንደዚያ እያለን ፕሮግራማችንን ወደ ማገባደዱ ላይን እንገኛለማ። በቅርቡ ደግሞ በቅርቡ ደግሞ አዲስ ፕሮግራማችንን አዲስ ፕሮግራም እንጀምራለን። በዚያ ፕሮግራም ላይ ደግሞ ተሳታፊ እንድትሉል ስም በእግዚአብሔር ስም እንጠይቃለን ማለት ነው። ፕሮግራሙን ከቆይታ በኋላ ምን እንልላችኋለን ማለት ነው እናስታውቃችኋለን ማለት ነው። ለዛሬው ወስብሐት ለእግዚአብሔር።